ግራ ተጋብቷቸው ምንድን ነው የሚሆኑ? ማንነት ማጥፋት ነው መሰረቱ። ሰላም ጤና ስትልኝ ውድ አጥማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደና ነኝ። በሌላ አስተያየት መጥቻለሁ። ዛሬ የመጣሁት ያው በልዑል ወንድማችን ባቀረበው ጉዳይ ነው። በመጀመሪያ በጣም ደስ ብሎኛል። እንኳን ደስ አላችሁ። ማቴዎስ ያው እጁን በራሱ ቢሰጥ ማቴዎስ ተይዟል። ይህን ግጥሙን ከወደዳችሁት ወደ መጨረሻ ሊያቀዋለሁ፣ ሙሉም ማዳመጥ ትችላላችሁ። እስኪ ስለ ግጥሙ ያላችሁን አስተያየት ስጡኝ። ጥሩ ነው አይደለም? ምንድን ነው ማሻሻል ይገባኛለሁ? ምናምን የራሴ ሀሳቤ ስለምገልጽበት የኔ ካህኔ ሀሳብ ጋር ተስማማላችሁ? አትስማማችሁም? ስለ ገጥሞ ያላችሁን ብትነግሩኝ በጣም ደስ ይለኛል። እስኪ ለማንኛውም ይችን ቪዲዮ አይተን ተመልሰን እንምጣ። ስታራይ የት አግኝተው ነው? እንዴት አግኝተው ነው? አዎ፣ አስቸጋሪ ሁኔታ ነው ያለው። ሶ ምንድን ነው ኖርማል ሆኖ አላገኘሁትም። በጣም ተደብድቧል፣ ቆስሏል። የሆኑ ሰዎች ናቸው የጎዱት። የሚያወራውን አያውቅም። ለማስጣል ሞከርኩኝ። ፖሊስ ጋር ልደውል ስል ተው አለኝ አንተን እከታተላለሁ ብለኛል፣ አይደል? አዎ፣ ለዚህ እኮ ታሪኩን ስላወቅሁትም ነው። ስለዚህ ማትያስ ወንጀለኛ እንደሆነ ታውቃለህ? መደምደም አልችልም። እኔ ጓደኛዬንስ የምትከታተል ከሆነ ፕሮግራሜን እኮ ፕሮግራሜን የምትከታተል ከሆነ ፕሮግራሜን ላይ የሚለቀቀውን እያንዳንዱን ቪዲዮ ትመለከታለህ። አዎ፣ ይመለከታል። ያ ማለት ደግሞ ስለ ማትያስ ሰሞኑን የተለቀቁ ቪዲዮዎች በጣም በርካታ ናቸው። ትክክል። ስለዚህ ወንጀለኛ አይደለም፣ ወንጀለኛ ነው ልልህ አልችልም። አንተ ጋር እንዲህ ሊመጣ ቻለ? እሺ፣ አሁን ላይ፣ አሁን ላይ እንዲህ ሊመጣ ቻለ? ተደብድቦ ምናምን አገኘታል። ከኛ እንዴት ሊመጣ ቻለ አንተ ከጓደኛው ነኝ ምንድን ነው እስኪ ነገርልህ አንተ ለኔ እንኳን ግን እንደዚህ ዲቴል ሊነግርኝ አልፈለገም። ሌባ ለባት ሌቦች ነው የጎዱኝ ነው የሚለው ግን ያስታውቃል። በቢሃይንድ ይሁን ጀርባው ላይ ብቻ ይሁን ችግር አለ እዚህ ጋር። እንደሰማችሁት እንግዲህ ይሄ ጓደኛው እነሱን የጠራቸው ሲናገር ተደብድቦ አግኝቸው እና ስጠይቀው ሌቦች ደበደቡኝ ነያለ። እዚህ ጋር እንደ በቃ ዋናው መሰመሪያ አለበት ሌቦች ደበደቡኝ እሱ ሌባ ከየት አገኝቶት ሌባው ከየት አገኘው ራሱ ሌባ ነው ሌባዎች ከየት አገኙት ይህንን ያለበት ምክንያት ነካ ነካ አርጉኝ ብሎ እሱ በተስማማበት ስላስደረጋቸው ነው ህይወትን ካለ ፈጣሪ ፈቃድ ማንም ሰው ስለማይነጥቃት ነው ይሄ ልጅ አይነበር እንጂ ተመልከቱ በስሩ ተቀምጦ እንዴት እንደሚያደርግ የነበረ እንዴት እንደሚያደርግ እንደነበረ አሁን ይሄ ልጅ ምንድን ነው የሚገባው? ነካ ነካ አድርገውት ለቀውት ነው ያው ተመልሶ እንዲመጣል የሌላ ፕሮግራማቸው እንጂ እነሱ ይዘው በእንደዚህ ነው የሚለቁት። እነሱ ይዘው እናውቃለን ምን እንደሚያደርጉ። እንግዲህ አንድ ሰው አይደለም የደበደበው፣ እንግዲህ ብዙዎች ናቸው እንዳነጋገሩ። ይህ ብዙዎች የተደበደበ ሰው ነው። ይሄ ቀጥ ብሎ በእግሩ እየሄደ ምን እያለ የእነሱን ጭካኔ እኮ እናውቀዋለን፣ እንሰማለን እንኳን ሊያስመልጥ ብለው አግኝተውት ሳይገሉት፣ እንግዲህ ተመልከቱ። እነሱ ኢንፎርሜሽን ያወጣል የሚባለው ሰው ምንድን ነው እርምጃው ግድያ ነው አይደል? ለምን አልገደሉትም? ማንም ሰው የነካው የለም። ይሄ ሌላ ተልኮ አለው። እህት ወንድሞች፣ እባካችሁ ገብታችሁ አስተያየት እንደምትሰጡት እርግጠኛ ነኝ። ሌላ ተልኮ አለው። ሌላ ተልካ ስላለው በሌላ መንገድ ላይ ያስጨርስ ነው የመጣ ተልኮውን፣ እንጂ ከእነሱ አምልጦ ደብድበው ለቀቁት፣ እሱን ይዘውት ሄዱ፣ አያደርጉትም ህጉም የእነሱም ህግ ተጀምሮ እስኪጨረስ ድረስ የምንሰማው ይሄ አይደለም፣ መግደል ነው። ነካነካ አርገውት እንደ ተሰባስበው ነካነካ አርገውት ጥለውት ሄዱ። ይሄ የማይመስል ነገር ነው። በነገራችን ላይ ይሄ ጓደኛ ነው የተባዩ መጠየቅ አለበት። ጀርባው መጠናት አለበት። ለምን የልዑልን ቪዲዮ እከታተላለሁ የሚል ከሆነ ወንጀለኛ ነው ወይ ለማለት፣ ምን አስቸገረው? ምን አነቀው አንገቱ ጋር? ለምንድን ነው ወንጀለኛ መሆኑን የማያረጋግጠው የማይናገረው? ለምንድን ነው በዚህ ደረጃ ለምን እንደሚከላከልለት ደግሞ መናገር አይችልም? ምናምን ይሄ ድራማውንስ ቀድሞ ለምንድን ነው ለነሱ መናገር ያስፈለገው? ይሄ ራሱ አለበት፣ ይሄ ልጅ ራሱ አለበት። ከሚናገረው ከሚቀባጥረው ያስታውቃል። ይሄ ባግራውንዱ መጠናት አለበት። ይሄ ልጅ የዋዛ ሰው አይደለም። ከዚህ ከቅንብሩ ውስጥ እሱም ነበረበት። ሰታፕ እያደረገ ነው አሁን ለሆነ ነገር እንጂ ይህን ሁሉ ደርሶ ልጁን ማስመለጡን ስንት ምስክር እያለ እየተከታተለው ቪዲዮውን አዎ ወንጀለኛ ነው ብሎ ለመናገር ምን አቃተው? ደግሞ በዛ ላይ የሚናገር ሆን አያውቅም ይላል ማያውቅ ይመስላል። አሁን ቀርቦ ስት ሲናገር ስሰሙት ተመልከቱ። ደግሞ እንደሰማው ደግሞ ያለውም ደግሞ ሌባ ነው ያለው። እስኪ ይህን ቪዲዮ ሰምተን ደግሞ እንመለስ። ባዮን መተህ እንደዚህ አትናገር፣ ለምን እውነታን ለማውጣት ነው። አቤልን እንደዚህ ማድረጌ ወደኋላ ሳስበው ይጸጥተኛል አለ። ይሄ ሁሉ ነገር መከሰቱ ለማይሆን ነገር እንደ ነገሮች ሁሉ ወንጀለኞች ሆነው እያሉ እነሱ ባለቀ ሰዓት እንዴት እንደከተቱ ይኔን ማቀው። እዛ ጋ አቤል እሳት ለማቀጣጠል እሳት ለማያ በጣም በቃ እንትን ስትል ነበር፣ ታውቃለህ። በሰዓቱ እሱን እንዳስመለጥከው ታውቃለህ ራስ ግን የነሱ ሰውኛ አለሁ እኮ አልኩህ። የኔም ቦታ ብታየው በጣም ከባድ ነው። ወደ አቤል አቤል ጋር ሄዳለሁ፣ ካሜራ እንደተገጠመብኝ አልነግረውም። ቦታ አድርገውኛል። እያንዳንዱን ነገር እኮ የሰለሉ እሺ፣ ከባድ ተናግረ ነበር እኔ ዶክመንት ስቀበል አይተኛል። ምን ያላ ቃል ነው የተቀበልኩ? በወቅቱ ታያ ታዲያ ማስም እንደዛ ነው። በቃ የእነሱን ስራ እየሰራሁ አንተ፣ እባክህ እኔ እውነቱን ልንገርህ፣ እንደፈለግህ አድርገኝ እንጂ፣ በቃ እጄን የሰጠሁት ምክንያት ይሄ እንደሚፈጠር አውቀዋለሁ። በቃ በቃ እውነታን ለመናገር መጥቻለሁ። ከፈለግህ ግደለኝ። እኔ አበበን በቃ እኔን ደብድበው ጣሉኝ። እንዳስመለጥከው ታስረክበኛለህ። እኔ እንግዲህ አልኩ እኔ እንዳስመለጥከው እጅን ያለውት እንዴ አይወለ እንዳስመለጥከው እኔ በግዜር እጅን ያውን ሰማችሁት። እንግዲህ እዚህ ጋር እንደተናገረው እሱ ለማስ ሲነቃ ከእንቅልፉ ለማስመለጥ ሲል እሱን ደብድበውት አበበን ይዘውት በወጡ ይዘውት አመለጡ። ለማስመለጥ ሲያስብ ከእንቅልፉ ሲነቃ ይሄ ይመስላል በእናታችሁ ቅድም የተናገረው ለጓደኛው ያለው ሌባ ዘረፈኝ ሌባ ደበደበኝ ነው። አሁን ደግሞ እሱን ለማስመለጥ ሲነቃ ሆን ብሎ ነው ይሄንን ልጁን እንዲያመልጥ በሆነ ነገር አድርጎት፣ እሱ ተመልሶ የመጣ ሌላ የቀረው ነገር ስላለ ነው። የቀረውም ነገር ደግሞ ግልጽ ነው። የጠበቀው ምንድን ነው? ለአቤል ይሞታል የተባለበት ቀን አልሞተም። ክብር ለፈጣሪ እድሜ ለብሩክ እና ግሩፖቹ። ያ ነገር ስለከሸፈበት እንግዲህ ሌላ ቅዱ ዞን የመጣ ሌላ ቅዱ ዞን የመጣ አለመሞቱን አየ። ስላልሆነለት ዋናው የሚፈለገውን ወንጀለኛ አስመልጦ ይሄ በሚያውቀው ዘዴ እንግዲህ ያው አስታርቆኝ ብሏል። ታርቆ ገብቶ ሌላ ደግሞ ሚሽን ነበረው። እኔ ከዚህ በፊት ብያቸዋለሁ። አበበም ራሱ ምግብ የመረዘው ሰው በሆነ ነገር ተመርዟል። ለምን መታመም ስላለበት። ይኸው ዛሬ ተናገረ፣ እሱ ተናገረ። ሌላው ደግሞ የሚገርመው ደግሞ ሁለቱን የማጣላት ደግሞ ፕሮግራም እንደነበረ እኛ ተናግረናል። እሱም ዛሬ ተናገረ። ለምን ከነሱ ጋር ስለሆነ ነው ያላየውን ዶክሜንት ዝሃል ብሎ አቤልና እሱን ያጣለው አሁን አቤል የሚያስበው ዶክሜንቱን ልዑል ይዞታል ደግሞ ይሄኛው ደግሞ ለነዛ ይሸጣል ብሎ ስላሰበ በዛ ምክንያት ነው ሁለቱን ያጣሉ። ግን ፕሮግራማቸው ያ አልነበረም። ያው ይህም ቅድሚ ከቅድ ውስጥ አንዱ እንዳልነበረ እሱም እየተናገረ ነው የሚያሳዝን ነው ይሄ ነገሩ። እሱ አጎቴ ብሎ አበበ ሲያመጣላት ለደቂቃ አምኖት እንኳን ጥሎት አይወድም። ውጭ ደግሞ ጠባቂ አለው። ተመልከቱ፣ እነሱን የሚጠብቅ ሰው ነበረ ከውጭ። እሱ ለደቂቃ እንኳን አያምነውም ጥሎት አይወጣም። ተመልከቱ ምን ያክል ለአበበስ፣ ሲከታተለው ምን ያክል ሲሮጥለት እንደነበረ። ከየት አግኝተው ሌቦች ብሎ ይላል። ሌቦች ብሎ እንዴት መጀመሪያ ለጓደኛው ይናገራል? ከዛ ደግሞ የሚያወራውን ሰምተናል። መጨረሻ ላይ ይሄ ሰውዬ ውሸቱን ነው ውሸት፣ የተቀናበረ ነገር፣ ሌላ ነገር ሴራ አላቸው። እዚህ ጋር እህት ወንድሞቼ፣ አንድ ነገር እንድናሳስባቸው የምንፈልገው ነገር ሲናገር መድኃኒት እንዲሰጠው እንዳደረገ አድርጓል። እሱ ነው ወይ ቀጥታ የሰጠው መድኃኒቱን ለአበበ ማን ነው? በምን መንገድ ነው የሰጠው? እዛ ጋር በደንብ ማብራሪያ አልሰጠም። ከዛ ወደ ሆስፒታሉ ነው ሄደ ነው። ከመጀመሪያ ከመመረዙ በፊት ቤት እንዲመረዝ መድኃኒቱ ምግቡ ከእኛ ጋር ነው የምንበላ የሚበላ ብለዋል እነሱ ሲናገሩ። ስለዚህ ለአበበ ማነው ምግቡ እንዲመረዝ የሰጠው ማን ነው? እሱ ቀጥታ ሰጠው ወይስ ደግሞ ሌላ ሰው አለ? አሁን እኔ የምላችሁ ምንድን ነው፣ ይሄ ሲናገር እንግዲህ እንደሰማ ነው፣ ጂፒኤስ እንትኑ ካሜራ ተገጥሞለት ነበረ ሲንቀሳቀስ የነበረው ሁሉን ነገር ማየት እንዲችሉ። አሁንም እኔ የምለው ምንድን ነው ልኡል ጋር ከልኡል ግሩፕ ካሜራ የተገጠመ ሰላት ሰው አለ። ያ ልጅ እዛ አበበ ከሄደ በኋላ ሆስፒታሉ እላይታች ሲወርድ ሲወጣ የነበረ ያለ ነገር አይደለም እንደተረዳ ነው። ልጅቷ ማችስ ስትያዝ እንደተናገረችው ጽዳቷ ኮኦርዲኔት ሲያደርጉ ጊዜ ወስዶባቸዋል። በዚህ በዚህ በዚህ ሲሉ ነበር አደለ? ያንን መሆኑን አለመሆኑን እሷ ከዛኛው ጋ ሄዳ ቆፍ ተቀብላ ያኛው እስክታቀብለው ምናምን ያለውን ነገር እያጣራ ነው ያኛው አብሯችሁ ያለውን ልጅ የወጣ የወረደበት፣ እባካችሁ ትኩረት ስጦትና ይህን ነገር እንደገና እንዲያዩት አድርጉ። አሁን አበበን ይዞት በተቀመጠበት ጊዜ ፍቅረኛው ጋር እነሱ ቀጥታ ሄደው ነበር። ሲደርሱ ለምን አመለጥ ልጅቷ ገበያ ነች ያለችው። ስልክ ስተደውሎላት ነው በቃ ሂደናል ቁፍተነልሻል ያሏት። እንዴት እንዳገኙት አላቅም ያለች። እንዴት እንደደረሱት እናንተ መምጣታችሁን አላቅም ያለች እነሱ ጋር ጂፒኤስ የተገጠመለት አለ። እነሱ ጋር የሚንቀሳቀስ አብሯቸው በእነሱ ካሜራ ስራ አለ። ለእነሱም የሚያቀብላለ እኔ ምን ብዬ እንደምነግር አላውቅም። እባካችሁ እባካችሁ፣ ይህን ትኩረት እንዲሰጡ፣ እያንዳንዳቸው መፈተሽ አለባቸው። ራሳቸው ላይ ተመልከቱ። እንግዲህ ዛሬ እንደ ፈጣሪ አቤልን እንዴት አድርጎ እንደሚወደው ማየው ያለሁት እሱን ነው። በእነዚህ መካከል በሙሉ ተቀምጦ እንዴት እንደጠበቀው ይሄ ሰውዬ እኮ ጭንቅላት የለኝም እንደ ሮቦት አድርገውኛል ብሎ መርዝ ቢሰጡት እኮ እሱ ይገለው ነበር። መጀመሪያ ተውትና ሌላ ሰው ገዳይ ከመቅጠር ብዙ ገንዘብ ይሄ ይገለው ነበር እኮ ግን በነገ አሁንም ምን ደግሞ የምነግራቸው በልዑል ጋ ያሉ ሰዎች ወይም በአቤል ጋ ያሉ ሰዎች፣ በእያንዳንዳቸው ብሩክ ላይ ያሉ ሰዎች እያንዳንዳቸው መፈተሽ አለባቸው። አንዱ ለአንዱ መፈተሽ አለበት፣ ወይም ራሳቸው መፈተሽ አለባቸው። እያንዳንዳቸውን ለምን እንደዚህ ተገጥሞላቸው እንቅስቃሴያቸውን እያጠኑ ስለሆነ ሰማችሁ። እዚህ ጋር ደግሞ እሷን አላገኝ አዋገኛታለሁ ካለ በኋላ ይችን ወንበዴ ሌባ ስሟን መጥራት አልፈልግም። መጨረሻ ላይ ግን በስልክ ነው ያገኛት ነው ያለው። አሁንም እየደበቀ ነው። ይሄ ልጅ ተልእኮ አለው። ይህን ልጅ ተልእኮ አለው። በእርግጠኛ እኔ መቼም ወደኋላ ሸላም የሚሉት ነገር አይደለም፣ ግን ሌላ ሰው ሊመለመል እንዳይሆን ከጎናቸው ቁጭ ብሎ እንደዛው እንዳደረገው ሌላ ሰው መልምሎ ደግሞ እንዳያጠቃቸው፣ እህት ወንድሞች፣ እኔ ደግሜ ደግሜ ልንገራቸው፣ የልዑል ጋር ያለ ሰው ያኛው ሰው ወይም ሌሎቹ መጠናት አለባቸው። ው በደረሱበት ሁሉ እያስቸገሯቸውን ቀድመው እየመለጡ ምክንያቱም ይኸው አንዱን አንዱ ዛሬ ነግሮናል። ካሜራ ተገጥሞላቸዋል። ለማንኛውም እህት ወንድሞቼ መልካም ሁሉ እየተመኘውላችሁ፣ ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ በዚህ እሰናበታችኋለሁ።

ጨኳት ጸሎት አድርጉላት አድርጉላት ኢትዮጵያ ሀገሬን ፈጣሪ እንዲያወጣት፣ ኢትዮጵያ ሀገሬን ፈጣሪ እንዲያወጣ